1446ኛውን የረመዳንን ወር ምክንያት በማድረግ ዛሬ አንድ ጥንታዊ መስጅድ ልናስቃኛችሁ ወደናል ይህ መስጂድ በ1898 እንደተሰራ ይነገራል የወሌ መሐመድ መስጂድ በሚልም ይታወቃል ወሌ መሐመድ ማን ናቸው በኢትዮጵያ የእስልምና ታሪክ ውስጥ በሰፊው ስማቸው ይነሳል እሳቸውንም መስጅዳቸውንም የምናይ ነው የሚሆነው አብረን ወደ ውስጥ እንግባ

አለይኩም ሰላም። ተመልካቾቻችን ሸምሸዲን ዩሱፍ ይባላሉ። ላለፉት አርባና ሃምሳ ዓመታት የወሌን መስጂድ በስፋት ያውቁታል። በመስጂድ ውስጥም የሚከናወኑ የተለያዩ ክንውኖች ላይ ተሳትፎ ያደረጉ ሰው ናቸው። እሳቸው መስጂዱ አጠቃላይ ይዘቱ ምን ይመስላል፣ ታሪኩ ምን ነበር፣ እንዲሁም ደግሞ ወሌ መሀመድ ማን ናቸው የሚለውን ጭምር የሚነግሩ ነው የሚሆነው። አብረን እንሁን። ወሌ መሀመድ ማለት ህንዳዊ ናቸው ዜግነታቸው አጼ ምኒልክ ቤተመንግስት ሊሰሩላቸው ያመጡላቸው ሰው ናቸው እሳቸው ከመጡ በኋላ ግን ይሄን መስጂድ የመሰረቱት መሰረትም የጣሉት የመሰረቱትም ወሌ መሀመድ ናቸው ወሌ መሀመድ ማለት ከመጡ በኋላ ይሄን መስጂድ በሳር ቤት ነው የተሰራው ሳር ቤቱ በቆርቆሮ ተቀየረ ቆርቆሮው ደግሞ አሁን በምታዩት በመስጂዱ መልክ ነው ባለው መልክ የተመሰረተው እና ይሄን ይመስላል ሌላው የተረፈውን ደግሞ ውስጥ በመግባት ማየት እንችላለን እሺ ጥሩ ወሊ መሐመድ ቤተ መንግስት ለምኒልክ ሊሰሩ ከመጡ በኋላ ቤተ መንግስት ውስጥ ዳር ላይ ሆኖ ይሰግዱ ነበር። ሲሰግዱ ለምን እዚህ ይሰግዳል ብሎ ሲሏቸው አይ እዚሁ ነው መሰግደው፣ ሲሉ መስገጃ ቦታ እዛ ዝቅ ብሎ ይስገዱ ተብሎ ነው ይሄ ቦታ የተሰጣቸው። ያኔ ከተሰጣቸው በኋላ ሳር ቤት ነው ሰርቶ፣ ጫካውን መንጥሮ ሳር ቤት ሰርቶ ይሰግዱ ነበር። ከዛ ሲሉ ሲሉ ደግሞ እንትኑን መስጅዱን አስፋፍቶ በቆርቆሮ ቤት ሰሩት። በቆርቆሮ ከተሰራ በኋላ ደግሞ ሰላት ጀመርንበት። እየሰገደን እየሰገደን ስንሄድ ደግሞ ቀጥሎ ከታች በኩል ያለው አሁን በግንብ የተሰራው ቤት እሱን በእንቁላል ቅርፊት እና በኖራ በማድረግ ድንጋዩን በመጥረብ ነው ሰርቶት። አሁን ያለበት ሁኔታ ስንወርድ ልናየው እንችላለን። አሁን ደግሞ አሁን የወሌ መሐመድ ዞታ ያለበት ሁኔታ። ይሄ ሳጥን ቁርአን መያዣ ነው። ከላይ ያሉት ቁራኖች ናቸው። ይህም ቁራን መቅሪያ ነው። እዚህ ያው እንደሚታየው ነው። ከዛ ደግሞ መተን እዚህ ኢማሙ መስገጃ ማሰገጃ ቦታ ነው። ሙዓዝንም አዛን የሚልበት አዋጅ የሚያወጣበት ቦታ ነው። ከዛ ደግሞ ጁምዓ ደግሞ ሁጥባ ሲወጥቡ ኢማሙ እዚህ ላይ ወጥተው ነው ሁጥባ ሜምበሩ ላይ ወጥተው ሁጥባ የሚወጥቡት። አድማጩም ህዝቡም ያው ሊሰገደም ህዝብ ይሄንን ያህል ነው። በጣም ብዙ ሰው ነው የሚይዘው፣ መስጂዱ ውስጡ ሰፊ ነው። ቅጥልም መስጂዱን ርዝመቱን እንደሚታየው ነው። አው የመስጂዱ ሁኔታ ይሄን ይመስላል። ያሁኑ ይዘቱ አሁን ይሄ ታድሶ ነው እና ማን ነው ያደሰው? አጠቃላይ መጀመሪያ አካባቢ ምን ያህል ይዞታ ላይ ነው ያረፈው? አሁን ያለበት ይዞታ ምን ይመስላል? በውስጡ ምን ምን ነገሮችን ይዟል? አላህ የጀነት ያርጋቸውና ሀጅ ቱሬ ናቸው ይሄን መስጂድ እንዲያስፋፍተው የሰሩት አስፋፍቶ በሰሩት ጊዜ በጣም ታች የነበረው መኖሪያ ቤት ነበር የሚመስለው፣ በቆርቆሮ መታጠሩ እንጂ ምናራ ላይ ላይ ቆርቆሮ ምናራ ነው የነበረው። አልሐምዱሊላ ሀጅቱሬ እንደዚህ አሳምሮ ሰርቶታል። ይሄኛው መስጂድ የተቀጠለበት ምክንያት የዚኛው ጥበት ስላለ እንዲሰፋ ነው የተጨመረው። የተጨመረበትን ምክንያት ከስርም ጂ ፕላስ ዋን ነው ይሄ ከስር የልጆች እልም ማስቀሪያ አለው ቁርአን አለ፣ እልም አለ፣ ከዚህ ከስሩ ክፍሎች አሉ። አንድ አራት ክፍሎች በሱ ላይ ነው እና ይሄ የተጨመረው። እና ይሄ መስጂዱ እንትን በዳዋ የሚመጡ ሰዎች አሉ። የዳዋ ሲመጡ ከኋላ በር በመጋረጃ ይሄ መጋረጃ አላት። አንዳንዴ ደግሞ ከሴቶቹም ጋር ስብሰባ ሲኖረን ለስብሰባ ሴቶቹ ከኋላ ይሰበሰባሉ፣ ወንዶቹ በዚህ ይቀመጣሉ። ስብሰባ እንጠቀምበታለን። እና አንዳንዴ ስለ መስጂዱ ስለሚቀሩት ልጆች ውይይት አለ። እና ወላጅ ኮሚቴ መሆነን እዚሁ ጋር ስለምንሰራ ሴቶቹ ከወንዱ ጋር አንድ ላይ እንዳይሆኑ በመጋረጃ ከልለን አብረን እንወያይበታለን ተወያይተን ተነጋግረን ተማምነን የምንነሳበት ቦታ ነች። በዛውም ደግሞ ተጨማሪ ሰላትም እንዲሰገድበት፣ ቁራንም እንዲቀራበት ተደርጋ ነው የተሰራችው። ይህን ነው የሚመስለው። አሁን ደግሞ የሴቶቹን የምናይ ነው የሚሆነው። የሚመጡ ሰዎች አሉ። አረቦቹም አለፍ አለፍ ብሎ ይመጣሉ፣ ህንዶችም ይመጣሉ፣ ይሰግዱበታል። በዳዋ መልክም ይመጣሉ፣ ፓኪስታንም በዳዋ መልክ ይመጣሉ። እነሱም እያዩት ይሄዳሉ፣ መተው ሰግዶ ይሄዳሉ። በተረፈው ደግሞ እነዚህ መስጊዶች አሁን የመድረሳ መስጊዶች ናቸው። ይሄ የወንድ ነው፣ ይሄ የሴቶች ነው። ተለቅ ተለቅ ያሉት ማለት ነው አነሳ ነሳ ያሉት ደግሞ በነዚህ ወንድና ሴት ተለይተው የሚቀሩባቸው አራት ናቸው። አራት መድረሳዎች ነው ያሉት። አዎ። ከዛ በኋላ እነሱ በዚህ ይቀራሉ። በኋላ ደግሞ ከፍ እያሉ ሲሄዱ ደግሞ ሴቶች መስጂድ ነው የሚገቡት። አጠቃላይ አሁን ይሄ መስጂዱ ምን ያህል ሰው ይይዛል? መስጂዱ በጣም ብዙ ሰው ይይዛል። ቢያንስ እስከ አምስት መቶ ሰው ሊይዝ ይችላል። ይሄ ውዱእ፣ የሴቶች ውዱእ ማድረጊያ ነው። በዚህ አልፎ ደግሞ የሴቶች እስቲንጃ ማድረጊያ ነው። እነዚህ የሚታዩት እነዚህ ፊት ለፊት ያሉ ሁለቱ ደግሞ የዳዋ ጀማዓ ሲመጣ እቃማ ያሳርፉባቸው ናቸው። በቃ ይሄ የሴቶች መስጂድ ነው። ቢያንስ በትንሹ እስከ 250 300 ሰው ይይዛል። በሚጠቡን ጊዜ ውጭ ተነጥፎ ይሰገዳል። በተለይ ጁማ ጁማ ውጭ ድረስ ተነጥፎ ይሰገዳል። ይሄ ደግሞ ቁምሳጥን የቁራን ማስቀመጫ ነው። አንዳንዴ ደግሞ እንትን ነይተው የሚገቡ አሉ። ማታ ማታ ነይተው የገቡ ሰዎች፣ እነዚህ ምንጣፎች አሉ፣ እዚ ከመሬት አለ፣ እዚ ያርፉበታል። ይሄ ቁራኑን ሲፈልጉ የሚቀሩበት ነው። ከዛ ደግሞ ተለቅ ብሎ ዕልሙን ወደ እልም ደረጃ ክታብ ደረጃ ሲደርሱ ይሄ ብላክ ቦርድ ነው። እዚህ ጋር ቆሞ ነው የሚያስተምሯቸው ኡስታዝ። ጽሁፍ ደረጃ ሲደርሱ ብላክ ቦርድ እዚህ አለ፣ እዛም መድረሳ ውስጥ አላቸው። ከትንሽ ጀምሮ ነው ጽሁፍ እያስተማሩ የሚያወጧቸው። ከፍ እያሉ ሲሄዱ ደግሞ ያው ፈተና እዚሁ ላይ ያስቆሞ ነው የሚፈተኗቸው። ይሄ መስጂድ ጥንታዊ ቅርሶች እንደነበሩት ሰምተን ነበር። ያው ጥንታዊ ከመሆኑ ጋር ተያይዞ ጥንታዊ ቅርሶችም የሚጠበቁ ናቸው። ከነሱ ጋር ተያይዞ ያለው ነገር ምን ይመስላል? ከሱ ጋር ያለው ሁኔታ ጣሊያን ጊዜ በጦርነቱ ተዘርፎ ሂደዋል። አንድም ቅርጽ የተረፈ ነገር የለው። ቅርስ ተረፈ የምንለው መኖራ ቤቷ ብቻ ነች። በእንቁላል ቅርፊትና በኖራ መሰራታ እንጂ ሌላውን ዘርፎ ወስቶታል። የለም ቅርስ የለም። ቤቱ የተሰራው በእንቁላል ቅርፊት እና... የትኛው ቤት ማለት ነው? ትንጠና ያዋለን በዚህ በኩል ሌሎችም ዛፎችም ታሪካዊ ዛፎች ራሱ አሉ። ትላልቅ ዛፎች አሉ። ከቤቱ አብረው የተመሰረቱ ከህንድ የመጡ አጥር ቆርቆሮዎች ነበሩ። የህንድ ስዕል ያለባቸው፣ የህንድ መስጂድ ስዕል ያለባቸው ነበሩ። ያ ቆርቆሮ ሁሉ በዛ ጊዜ ተዘርፎ ነው የሄደው። ወሌ መሀመድ ከዚህ መስጂድ ውጪ በርካታ ስራዎችን ሰርተዋል። አርክቴክት እንደመሆናቸው መስጂዱን እዚህ ከማቆማቸው ባለፈ ሌሎች ስራዎችንም ሰርተዋል። እስቲ ስለ እነሱ ናት። እዚህ ጋ አሁን ገብርኤል አለ። ገብርኤል ቤተክርስቲያንም የሰሩት እሳቸው ነው። ስላሴንም የሰሩት እሳቸው ነው። በተረፈ ደግሞ ቤተ መንግስት የሚሰሩ ሹማምንቶች ነበሩ። የእሳቸውንም ቤት የእነሱንም ቤት ይሰሩ የነበሩት እሳቸው ነበሩ እና ይህን ታሪክ እየሰማን ነው ያደገ ነው እና ይሄን የሽማምንቶቹን ቤት ሲሰሩ ቆንጆ አድርገው ይሰሩት ስለነበር አንዱ በአንዱ እየተፎካከረ ያሰራቸው ነበር ይባላል። በዚህ ነው የምናውቀው። እሳቸው እዚሁ ኖረው እዚሁ አግብተው እዚሁ ልጆች ወልደው እዚሁ እንዳረፉ ሰምተናል። ኢትዮጵያ ውስጥ እስቲ እሱን ያንሱልን። ልጆቻቸው እኔ ማውቃቸው አራት ናቸው፣ አራት ወንዶች ናቸው። ግማሻቸው እስልምና ላይ ያሉ ግማሻቸው ኦርቶዶክሱ ነው። ይህን አካባቢ መስጂድ ዙሪያ የእሳቸው ቤተሰብ ነው የያዘ። ዮሌ መሀመድ ቅርሳዊ መኖራ ቤት ማለት ይሄ ነው። እና ይሄን አሁን ከውጭ ሊሾ ስለፈረሰ ሊሾ መቶት ነው። ይሄ ግን ከታች ያለሆነ የሾ አይናማ ድንጋይ ነው፣ በእንቁላል ቅርፌት እና በኖራ የተሰራ ነው። ከላይ ደግሞ ሊሾ ተደርጎ ነበር። ከጊዜ በኋላ እድሜ ጠገብ ስለሆነ አሁን እየፈረሰ እየፈረሰ እየመጣ ነው። እየፈረሰ የመጣ ነው። በተረፈ ደግሞ አሁን እድሜ ጠገብ የምትባለው እች ካዝምር ነች። ከቤት እኩል የተመሰረተችው እች ካዝምር ነች። በጣም ብዙ ፍሬ ነው የምታፈራው። አሁን እያረጀች መታለች። እችም ወይራ እንደዛው ከዚሁ ጋር አብራ የተመሰረተች ናት። ወይራውም ራሷ ከዛ በኩል ደግሞ እንትና አለች፣ ዘንባባ ዘንባባም አብራ የተመሰረተች ናት። ቀጥሎ ደግሞ እነዚህ ዛፎች እስከ ታች ድረስ ያሉ ዛፎች እና በአዲስ አበባ ላይ በጣም የጠፉ ዛፎች እዚህ ጋር ነበር የሚገኙ። አሁን ረመዳን የተወሰኑ ቀናት ናቸው የቀሩት፣ ሊጠናቀቅ ነው። እንደው በዚህ አጋጣሚ ለህዝብ ሙስሊሙ ምን ያስተላልፋሉ? መልእክቶትን። ሙስሊሙ ህብረተሰብ ማድረግ ያለበት ለተቸገሩት ማብላት ጾም ውሎ ሳያፈጥሩ ለመቆየት እንዲያፈጥሮ ያለውን እያካፈለ መስጠት፣ ደካማዎችን እየዞረ ማየት፣ ሌላው ቢያቅታ እንኳን ሞራን አይዟችሁ ማለት ዞሮ ማየት፣ መዘየር እርስ በርስ መዘያየር፣ ያለውን ማካፈል፣ ማብላት፣ ማጠጣት፣ ይሄ ነው በረመዳን ወር የሚፈቀደው። ሁላችንም በዚህ መሽቀዳደም አለብን። ከዛ ቀጥሎ ደግሞ መስጅዳችን ማዞተር በአምስቱም ጊዜ ሰላት ማዞተር መሮጥ አለብን ብዬ ነው መልእክት ማስተላለፍ። ተመልካቾቻችን፣ በ1898 የተሰራው የወሌ መሐመድ መስጂድ ምን ይዞታ ላይ ይገኛል፣ መስጊዱ ጥንታዊነቱ ላይ ምን ምን ይዟል የሚለውን በተወሰነ መንገድ ወደ እናንተ አደረስን። ፈትሄ አብድላ ነበርኩኝ። ሰላም።